አሰላሙ አለይኩም ወረሕመቱላሂ በረካቱ ውዲ የተከበራችሁ የእሙሳልያ ቤተሰቦች እንዴት ናችሁ የደህና ነን አልሐምዱሊላህ እናንተ እንዴት ናችሁ እንግዲህ ዛሬ ደግሞ ማሳያችሁ ነጭ ሩዝና ሙሰጋ በነጭ ሩዝ ነረቦች በጣም ነው የሚወዱትኝ እና እንዴት እንደሚሰራ ነው ማሳያችሁ ይሄ በላህም ነው የምሰራው ላህም መፍሮም ይሄን የላህም መፍሮም ኬሽና ሽንኩርት ነው። ሽንኩርት እና ነጭ ሽንኩርት እዚህ ጋር ይታያችሁ ከሆነ፣ ከዛ ዘይት፣ ዘይቱን። ይሄ ደግሞ በሰል አክዘር ይሄ አረንጓዴው ሽንኩርት አለ አይደለ? ገና ቅጠሉ እሱን ቆርጫ ምስ ሲያራኩዘኝ። እዚህ ደግሞ የሚጠባበሱ ኩታሮች ለምሳሌ ድንችና ካሮት። ምንድነበረ ስሙ ይሄኛው ኩሳ ማለት ነው። ሶስቱ ቆራርጫ እንደ ላስቀምጫዋለሁ፣ የሚጠበስ ነው ይህ ባድንጃል ነው። እንዳይጠቁረብን በውሃ አርገዋለሁ። ያው እሱ የሚጠቁር ባህሪ ያለው። እዚህ ጋር ደግሞ ጀዘር አለ። ይህ ደግሞ የነጭ ሩዙ ነው። ሳቁላለ እንደዚህ ነው ማቁላለ። ሁለት ቃሪያ እንደዚህ አጥቢ ያስገባለሁ። ሽንኩርቱን በዚህ መልኩ ቆራርጠዋለሁ። እንደገና ደግሞ ይሄ ወረቀይ የሚባለው ይሄ ባህር ዛፍ ቅጠል የመሰለው እሱ አለ። ጀዘርም እንደዚህ በሽር የትንሽ ትንሽ አስገብቼበታለሁኝ

የሁሉንም ቆራርጭ ነው ወደ እሳትም መመለሰው። ምክንያቱም ያረብኛም ብዬ ስለመፈራ እንደዚህ አድርገንም ቆራርጠው ቆራርጭ ነው ወደ ስራ የሚገባው። ከዛ ይሄ ደግሞ የፈጨሁት፣ ወደ አምስት ነው ስድስት ቲማቲም ነው የሚያስፈልገኝ ለሱጎ ነው ለሙሰጋው ማለት ነው። ከዚህ ጋር ደግሞ እንደዚህ ሽንኩርት በፍልፍል አክዘር አሁንም ደግሞ በሰል አክዘር ቅጠሎ ቲማቲም፣ ነጭ ሽንኩርት፣ ፍልፍል ሀር አድርጌበታለሁ። ይሄ አረንጓዴው ማለት ነው ጣዝጁ። ስለዚህ ወደ አሰራር እናሄዳለን። ይሄ ሱጎ ምድር ይባላል። ሰጋ ማለት ነው ሱጎ የምንረው በኛ ሀገር ማሰራ። ይሄ ሙሰጋ ነው። እነዚህ ተጠባብሰው ሲጨርሱ እዚ ያስገባቸዋለውን ከዚ እንደገና ደግሞ ለህመፍሮ መካቁላለሁ። ና ለህመፍሮ ከሰራው በኋላ እዚህ ከላይ ላይ ነው የምናረገው ብላቸዋለን። ለአህመድ ሮም ያልኳችሁ ይሄ ነው። አንድ ኬስ ነው የሚያስፈልገኘው። ያው እናንተ እንደፈለጋችሁ ብዛት ካላችሁ፣ እኔ ግን አንድ ነው የሚያስፈልግ። ለጊዜ ላያርገዋለ እንደዚያና ቁላዳደነ እዚጋ ሌላው ማጂ ወጥ፣ ማጂ አለኝ እዚ ወጥ ማጂ ወጥ ታሳለ ማጂ በጣም ምግብ የጣፍ በጣም ነው። በትንሹ ካረጋችሁ በትንሹ ነው ማረግ ማለት ነው። እዚ ጋር ደግሞ ሩዝ እና ጥቢ ያስቀምጫለሁ። ነጭ ሩዝ ስለሆነ የምሰራው ሩዝ እና ጥቢ ያስቀምጫለሁ። ትንሽ ሰዓት ይሄ ሩዙ አቡካት ነው ይባላል ሩዝ አይደለም እንትን የሚል ነው አጥቢ አስቀምጠዋለሁ እንዲደርቅ ማለት ነው። ትንሽ ከቆየ በኋላ ውሃ ሞቃረግበታለሁ። ምክንያቱም በጣም እንትን ይልብኛል። ቢያንስ አንድ ሰላሳ ደቂቃ ምናምን ቆይብኛል ነው ሩዙን ለመስራት የሚያስፈልገው ሳልሳ ነው። ሳልሳ እሳት እንዲመጣ ያስፈልጋል። ምክንያቱም ድንቅ ሳልሰማች ድንቅ የጀመርክ ነው። እንክት ካረግም በኋላ ቀጥታ ስጋ እንኳ የሚሰሩ ከሆነ ሳልሳው እና ማድረግ ያለባቸው ሳልሳው በጣም መብሰል ይፈልጋል። ሳልሳው ካልበሰለ ጣዕሙ ወይም ማርማር ነው የሚለው ወይ ደሞ ገና ሌላ ጣም ነው የሚመጣው የምግብ ጣዕምነቱን ይቀይረዋል ነው። ሳልሳ ካልሰራ ለማና ይበሰ ነው የሚያምረው። ለምሳሌ ሁለት ሳልሳ እንኳን ብትጨምሩ ከምግቦች በኋላ ላይ የሚጨምሯቸው ከሆነ ሳልሳ ቀይ እንኳን አይሆንም በስነ ስርዓት ማለት ነው። ምክንያቱም ሳልሳው መብሰል ይፈልጋል። ከእንስሱ ጋር አብሮ መቁላላት ይፈልጋል እና በዚህ መልኩ አቁላልቼ ደግሞ ሲያሳያቸው አይ እንደዚህ እየጠቆረ መጣ ካለሩ ራሱ እየጠቆረ ይመጣ። ምክንያቱም ሲጠበስ ጠቆር እያለ ነው የሚመጣው። ከዛ ይፈጨው እንደዛው ይወሽኩ ስለተፈጨው እና በዚህ መልኩ ካቁላለሁ ጀዘሩ ደግሞ ካሮቱን እንደዚህ ከተፈራን በኋላ

ነው ስለማሳረግ ያንኛውንም ይሄኛውን ቅመም እያወጣሁኝ አዛ እንዳያረገኝ ቅመሞችን አንድ ቦታ ላይ ነው የማረጋቸው። ገብቷቸዋል። አሁን ይሄ የተለያዩ ቅመም ስላለ እዛ እዚህ ማስገባት ትናረ ነው፣ አልቸገርም ማለት ነው። እንደዚህ አንድ ማንቀ አርግ ያለሁ ይሄ ፈጫው ቲማቲም ነው። ሙሉውን አላረገው ምክንያቱም ለዛኛው ሲሆን የሚያስፈልገኝ፣ በትንሽ ነው የማረገው መጨረሻ ላይ ነው እናረጋው። እንደዚህ ቢያንስ ግማሽን ማለት ነው። እንደዚህ ያን ካስቀመጥኩ ለዛኛው ነው። እዚህ ደግሞ በዚህ ነው። እንደዚህ እንትን ካልኩት ትንሽ እሳት ጨምሩበት ያለ ነው። እዚህ ትንሽ በሰለ እንዳረስ አተቀንሶ ካድናችሁ ወይ ትንሽ እንዲበስል እያታቆይታላችሁ። ቲማቲሙን መጨረሻ ላይ ያረኩላ መስራቸው መጀመሪያ ነበረ ምን ሆነው ግን መጨረሻ ላይ የምናረገው እንደዚህ። አሁን ይህ ቅድም ደርቆ ነው የነበረው፣ ምንም አይነት ውሃ የለውም ነበረ። አሁን ግን የውሃ እንዲኖረ አድርጎልኛል። በዚህ መልኩ ከዲኛ በስተዋለሁ። አንድ ሀበ ማጅ አረግበታለሁ እና እንደ ሀበ ማጅ አረግበታለሁ። አሁን እንደዚህ እከትነዋለሁ። እንደዚህ ሳትሆን በጣም ቀንሳችሁ እንዲህ በስልክ ሰው ታላችሁ። ከዛ ገሊያችሁን የሚጠባበሰውን መጥበስ ነው። የሚጠባበሰውን መጥበስ ነው። ዘይት የለኝም አምጦልኝ ብያቸው እስካሁን አላመጡልኝም። ያው ባለኝ ዘይት ዝም ብዬ ልጠብስ ነው። በጣም ትንሽ ነው ዘይቴ። እንደዚህ በዚህ መልኩ ይበስልላችኋል። ሳትቀንሳችሁ ዜጋ ደግሞ ዘይት እየጣድኩ ነው። ጠብ ጥጃዋለሁ። የዘይት ገላ ነው በነገራችን ላይ አንዳንድ አንድ ቤት ተቀምጦ ሲባሉ በጣም ነው የሚያመጡትኝ፣ እንዲሰራላቸው የሚፈልጉትን በሙሉ ማለት ነው። ወላክን እዚህ ግን አንደኛ ቆይታው ነው የሚያመጡልኝ፣ ሁለተኛ እንደገና ደግሞ ሲያመጡ አንድ ዘይት ቀምጡ ካልኳቸው አንድ ፍሬ ዘይት ነው የሚያመጡትኝ። ምናልባት አንድ ፍሬ ዘይት ጠዋት፣ ቁርስ፣ ቀን ምሳ፣ ማታ አራት ተሰርቶበትኝ ያበቃል። ደግሞ ሰዎች አሁን ላይ ገና ጾመኛ ናቸው። ሀላ እንደዚህ ጣማው ከጋራ በኋላ ደግሞ

እንቀርሳለን በተለይ ከሁለት አንድ ወንድ ጋር በዘዴ ማለት ነው። የሚቀረን ምንድን ነው እዚህ ላይ ማጅስ ላረኩበት፣ ብዙ ጥራጭ አይፈልግም ማለት ነው። በግምት ነው የሚመረገው ብዙ ጊዜ ሰዎች በማንኪያ ነው የሚለቁት የሚሆን ነገር ነው የሚለቁት ነው የሚሆን ነገር ሲያረጉ ወይ ደግሞ በግምት ማማረገው። ግን ያው ብዙ ጊዜ ምግብ የምንሰራ ሰው ስላለመር ነው መሰለኝ እንትን አይልም ግምቱ ልክ ነው የሚሆነው በዚህ በማሰልኩት

እና ይህን ስትቆርጡ ውሃ ላይ ዘፍታችሁ ማስቀመጥ ይኖርባቸዋል። በተለይ ደግሞ ይህን እና በጣጡ ሰው በጣም የሚጠቁረው ለምን እንደሚጠቁር አላውቅም። ውሃ ላይ ደግሞ በዚህ እግዶችዬ በጣም ይቅርታ፣ ቪዲዮን ሳልቀረጸ ይብሳች ጨራስኩኝ። ምክንያቱም እየጾሙ ነው ስለነበር ሰዎች አንዳንድ አንድ ነገር ለማቅረብ በጣም ካሜራ ለማያት አልተመቸኝም ነበረ። ግን ቢሆንም ሮዚን በዚህ መልኩ ጨርሻለሁ። በጣም ይቅርታ። እንግዲህ እዚህ ጋር ሰውዬው ታሞ ሾርባ ማጅ ይሰርችልታል አለውኝ። በትንሹ ነው የሰራሁት፣ እንደ ፌስታል ነው ይህን ደግሞ መሰጋ አሁን ው ላህሙን እንደዚህ አድርጌ ከላይ መጀመሪያ ኩዳሩን አድርጌ ከኩዳሩ ላይ ላህሙን መፍሮሞን የሰራሁትን ኪሽናውን ቅድም ማለት ነው፣ እሱን ላውን አረኩበትኝ። ከዛ ከላይ ደግሞ ሙንዘሬላ አድርጌበታለሁ። ያው ፍሩም ገና እያስገባሁት ነው። ከታች ነው ትንሽ እንትን የምለው ክሬም አድርጌበታለሁ። ክሬም ጠብቅ፣ ከክሬም ጠብኩ ላይ ደግሞ ሙንዘሬላውን ነው ያረኩት። ትንሽ እየከበሰለ ከላይ ነው ሀምረው ማለት ነው። እና ይቅርታ ሁሉንም ሰላሳያችሁ። በጣም ስራ በዝቶብኝ ነበር፣ ካሜራ መያዝ አልቻልኩም። ወላሁ አይኳን። ሌላ ጊዜ ደግሞ በደንብ አሳያችኋለሁ እንሻላ። ይህ ሰውየ ታሞ ሾርባ ማጅ የሰራውለት ነው፣ ሰጠው ነው ማለት ነው። በነገራችን ላይ በስራ መሀከል ሌላ ስራ ሲታዘዝ በጣም ነው የሚያስጠላውና አሁን ያንን እየሰራነው ይህን በመካከል ስር ብሎ፣ ይሄ ደግሞ አቀርብ ማቀርብበት ነው። እንሻላ እንግዲህ ሩዜ በዚህ መልኩ አልቋን፣ በስሎኝ ጨርሻለሁ ወይ ተጋ ይ ደግሞ እንደዚህ አውቅቷን እና በጣም የሚጣፍጥ ራሱ ሽታው በጣም ነው የሚጣፍጠው። ምክንያቱም በክሬም ጠብቅ ስለሆነ የተሰራ በጣም የሚጣፍጥ ነው። አመሰግናለሁ ስለተከታተላችሁ፣ የዛጉምላው ኸይረን። እዚህ ድረስ ስለተከታተላችሁ አዲስ ክቢዎች እና አዲስ ተከታታዮች ሳብስክራይብ እያረጋችሁ መልክቷን ምልክቷን እየነካችሁ እንዲሁም ለጓደኞቻችሁ ሼር እያረጋችሁ ተባበሩኝ። አዲስ ጀማሪ ነኝ። እንሻላህ የነበራችሁን ላይክ በማድረግ ጀምሩ። እናመሰግናለሁ። ሁላችሁም አመሰግናለሁ፣ የምር ስለምታበረታቱኝ። ሰኩምላው ኸይረን። ባይ ባይ